የተወለድኩት አዲስ አበባ ካዛንችስ ዳብሬል ጫፍ አካባቢ ነው። እዚሁ ማለት ነው። የካዛንችስ ልጅ ነኝ። ከዛ በኋላ ግን ከአስራ ሁለት ዓመቴ በኋላ ያው አባቴ ከቤተሰቦቹ ጋር ነበር አንድ ላይ የምንኖረው ከአያቴ ጋር። ራሱን በቃ ችሎ መውጣት ነበረበት። ይሄ የእኛ ቤተሰብ አንድ ላይ በማለት እናምናለን የሆነ ኢቨን ቁርጥ ምናምን እኛ ቤት አናቅም። በትልቅ ትሪ እንዳለ ግልብጥ ተደርጎ ምናምን ነው የምንበለው እና ሁላችንም አክስቴ እስከነ ባሏ እስከነ ልጆቿ አባቴ እስከ ሚስቱ እስከ ሁላችንም ተሰብስበን ነበር የምንኖረው። ፋይናሊ አባቴ ተከራይቱ ወጣ። ስለዚህ በኪ ተከራይ ስትሆን ሁሉም ቤተ ነው። ሀያ አራት ነበርኩኝ። ሀያ ሁለት መገናኛ አለም በቃ ገናም ከዛ ቤት ገዛና፣ ዛ ደሞ ትንሽ ኖር ያለው። ከዛ ለብቻሽ ሆንሽ። በኋላስ አንድ ቦታ አረጋሽ ወይስ እየዞርሽ ነው? አሁን አሁን እየዞርኩ ነው፣ ተከራይ ነኝ። አሁን አትግባቢም ከአከራዮች ጋር? በጣም ነው የምንግባባው። እንደ እኔ ሰው ጋር አልደርስም። አይ የባህሪ ችግር ካለ ቢሆን። ኧረ በስመ አብ ወልድ። እንደ እኔ በዚህ አልተማመመኝ። እሺ ትምህርትሽስ፣ ጎበዝ ተማሪ ነበርሽ? አው ትምህርቴ ሳስበውነ መሰቃዎች ይቀርታ በጣም ትምህርቴ ከአንደኛ ክፍል እስከ ሶስት ሳናፍጠማ ነበርኩ። ከዛ ሶስተኛ ክፍል ላይ ውጤቴ በጣም ወረደ ና አራተኛ ክፍል ላይ አሉኝ ከአንድ እስከ ሶስት ክወጣሽ የፈለክሹን አደረግልሻለሁ አለኝ አባቴ ማለት ነው በጣም አስተውሳለሁ ባይዘው እኔ ኬጂ ራሱ ያለኝን ነገር አስተውሳለሁ በጣም እና ምን ይደረግልሽ ስባል ይኸው እህቴ ያለች እዛ ጋር ትንገራችን ይኸው እየሳቀች ነው እና እሷ ምን አለች የስቴሽነሪ እቃዎች የለም ኮምፓስ ምናምን ምናምን አለች ከአንድ እስከ ሶስት ከወጣች አንቺ ስባል ሰላሳ ዶናት አልኩኝ ዶናት በጣም ሳቀችብኝ። ከዛ ሳራለውን ምናለች? በቃ ይኸውልሽ የዛሬ አመት እንገናኝ ብያት ሄድኩኝ። ሶስተኛ ወጣው። እግዚአብሔር ምስክር ነው፣ ካርዴን ያሳያለሁ። ከዛ ተገዛ ዶናት ተገዛ። ከዛ ነው ችግር የተፈጠ እንዲህ ልጨረሰው። ከዛ በኋላ ዶናት አስጠላኝ። በቃ በቃ፣ ታውሽ ታውሽ፣ ከዛ በኋላ ታውክ ታውክ። ከዛ አራተኛ አምስተኛ ስቀጠለ ወይስ? አዎ ከዛ በኋላ በቃ የደረጃ ተማሪ ሆንኩኝ። ከዛ ትምህርት ቤት ማጂክ ካርፔት ነው፣ ከዛ በኋላ የተማርኩት የቀረውን ከአምስት ጀምሮ እስከ አስራ ሁለት ያክፍል ማጂክ ካርፔት ነው የተማርኩት። ሀይ ስኩል ትንሽ ቀዘቀዝኩኝ፣ ካምፓስ ግን ሰቃይ ነበርኩ። ሀይ ስኩል ላይ ግን በቃ አንድ በአንድ ጉዳይ ትምህርቴ ወረደ። ከዛ በኋላ ያው በፍቅር አረ ብስማም አይደለም። ይኸውልህ ልንገርህ፣ እንደዚህ ልበልልህ፣ ቆይ እችን ታሪክ ለብዙ ሰው ትምህርት ስለምትወጥላለህ ይውለ፣ ሀይ ስኩል ስገባ ከዘጠነኛ ክፍል ጀምሮ ጂኦግራፊ እና ሂስትሪ ነው የሚጨመረው። ከዛ ደግሞ ል አስረኛ ክፍል ስገባ ደግሞ ሶሻል ወይ ሳይንስ መርጠ ሶሻል ስቶም ቢዝነስ እና ኢኮኖሚ ይጨመራል አይደል? ሶ እኔ ምንድነው ኤሊመንታሪ ላይ ረባሽ ተማሪ ነኝ፣ ግን በጣም ጎበዝ ተማሪ ነበርኩ። እና ረብሸኝ በቃ ሁሌ አባትሽ ለምን እዚህ ነ ስራ አይቀጠርም እስክባል ሁሌ ነው ወላጅ መባለው እና ከዛ ለዛ መሰለኝ እዛው አቅራቢያው የተከራዩ አባቴ ከሚመላለስ። እዛው ከዛ በቃ በቃ አሁን ቃል ገባው ለራሴ በቃ ሀይ ስኩልም በስርአት እማራለሁ። ለምን ብዙ ተማሪዎች ሲባረሩ ስላየው፣ ቃል ገባው ለራሴ በቃ ጫዋ ሁንኩኝ። አስገባ ቀሚስ እዚህ ድረስ ነበረ ታች ድረስ አረኩት ሹራብ እዚህ ድረስ ነበር እዚህ ድረስ በቃ ስርአቴን እንጂ እየተማርኩኝ ክላስ ገባው ማለት ነው እና በጣም ሰራተኛ ይሄን አስተቀምጣለ ምሳሳት ምናምን አልወጣም። በቃ ድሮ በጣም ነበረ እንትም ብለው ቁጭ ብዬ ጂኦግራፊ አስተማሪ ገባ። አያውቀንም ገና ሊተዋወቀን ነው። እንደምን አላችሁ ተማሪዎች ሲል ድሮ እግዚአብሔር ይመስገን መምህር እንላልነበረ ኤሌመንታሪ ላይ። እሱን ስለማቅ ሁሉም አድገናል ነው ሀይ ስኩል ገብተናል፣ ማንም አይነሳለትም ብለው እንደዚህ ብሎ ተቀምጦ እግዚአብሔር ይመስገን አሉት። እኔ በድግብይ ብቻዬን እግዚአብሔር ይመስገን ዙር ሰ ማንም የለም። ከዛ እያሾፍኩበት መሰለው። እኔ ምሬ ነው እግዚአብሔር ምሬ ነው። ከዛ ኦ ምናምን ቤት ተቀመጥኩኝ። አየኝ። እንደዚህ ዛሬ እኔ ጂኦግራፊ አስተማሪያችሁ ነኝ፣ እጋሌ እጋሌ ይባላለሁ ምናምን አለና ትምህርታችንን ከመጀመሪያችን በፊት አንድ ማን ነው ስብሻ ቬሮኒካ ውጪ አለኝ ለምንድን ነው የምወጡት? ምን አደረኩኝ ሰር ምናምን ስለው ውጪ፣ አንቺን እያየ ማስተማር አልችልም ማለት እሺ። ይሄ ከዚህ ተማሪዎቹ ሁሉም ገርሞቻል ያቀኛል እንደ ምናምን ብዬ ወጣ። ከዛ ልክ ክላስ ሲጨርስ ተከትየልኩና ሰር፣ ምንድን ነው ምናምን ስለው ከዚህ በኋላ እኔ ክላስ አትገቢም አለኝ። ለምን አልኩት። በቃ እንዲህ አይቼሽ ደስ አትይም አለኝ። ከዛ በቃ ራሴን ጠላው ማለት እኔ ህይወት ላይ